ሰላም ጤና ይስጥልህን አርማ ተመልካቾቻችን፣ ሰኔ 14 2017 ዓ.ም ተከታታይ መረጃዎች እና ዘገባዎችን ይዤ መጥቻለሁ። መረጃ እና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጥ ካሳናኝ። እናንተም እየተከታተላችሁ አብራችሁን ስለምትቆዩ ከወዲሁ በአክብሮት አመሰግናለሁ። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ጥቆማ ዜና ጂሜይል ዶት ኮም በሜሴንጀር በቴሌግራም በዋትሳፕ መልክቶቻችሁን እያደርሳችሁ እና ተሳትፎ እያደርጋችሁ ስለሆነ በእጅጉ አመሰግናለሁ። መረጃና ፕሮግራሞችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ እንዲሁም ደግሞ ላይክ ሼር ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደርጋችሁ እንድትከታተሉ ሰብስክራይብ ካደረጋችሁ በኋላም ደግሞ መረጃና እና መልእክቶች ሲለቀቁ ፕሮግራሞች ሲጫኑ መልእክቱ እንዲደርሳችሁ የደወል ምልክቱ እንድትጫኑ እነዚህን ማሳሰቢያዎች ተግባራዊ እንድታደርጉ በአክብሮት ጠይቃለሁ ይህን እያደርጋችሁ ስለሆነ በእጅጉን የማመሰግን ነው እንግዲህ የተለያዩ መረጃዎች ይዤ አለሁ በሰዓት ከያስኳቸው መረጃዎች መካከል ብርቱ አውደ ውጊያዎች የተደረጉባቸውን አካባቢዎች በተመለከተና ከውጊያው ጋር በተያያዘ ተዛማጅ መረጃዎችን አካትቻ አለው። ሲቪል ባለስልጣናት እና ወታደራዊ ባለስልጣናትን ጨምሮ በውጊያው እና በተለያዩ የደፈጣ ጥቃቶች ሞትና ቆስለኛ ሆነዋል። ይህንም በተመለከተ ዝርዝር ያሉ የግንባር መረጃዎች አሉ። እንደተለመደው እነዚህን መረጃዎች ከግንባር በዝርዝር የማደርሳችሁ ናቸው። ከእነዚህ ሪፖርቶች ባሻገር ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ መረጃዎችንም እንደዚሁ አካትቻ ለው እየተከታተላችሁ አብራችሁ እንድትቆዩ ከዛ ባሻገር እንደዚሁ የፍርድ ቤት የችሎት መረጃዎችም አሉኝ። ዮሐንስ ቧያለው እና ዶክተር ካሳ ተሻገረ እና ክርስቲያን ታደለ ፍርድ ቤት ቀርበዋል። ሌሎችም በርካታ የፖለቲካና የህሊና እስረኞች ፍርድ ቤት ቀርበዋል። ከዚህ ጋር በተያያዘም የማደርሳችሁ መረጃ አለ። ይህንን እንድትከታተሉ፣ የግንባር መረጃዎች ውስጥ እንደዚሁ አዲስ ወታደራዊ እንቅስቃሴና ስምሪቶች አሉ። እነዚህን በዚህ ሰዓት ከምሰማቸው መረጃዎች መካከል ይገኙበታል። ወደ መልእክቶቻችሁ ልሂድ። መልእክቶቻችሁ ጥቆማና አስተያየት የሚሆኑ ናቸው። እንግዲህ የተለያዩ አስተያየቶችን አድርሳችሁኛል ካደረሳችሁን መልእክቶች መካከል ከሁለት ሳምንት በኋላ 2018 የበጀት ዓመት ጀምሮ የንግድ ባንክ ሰራተኞች ቅነሳ ይደረጋል በሚል ጭንቀት ላይ ወድቀናል በሚል ሰራተኞቹ ጥቆማ አድርሳችኛል። በተቋሙ የበላይ አመራሮች የሰው ኃይል ክፍል ያለው ዘረኝነት እጅግ አሳሳቢ ደረጃ ላይ ደርሷል። ተቋሙን በአንድ ብሔር የመቆጣጠር ዝንባሌዎችና ተግባራዊ እንቅስቃሴዎች በስፋት ተጀምረዋል። ተቋሙ ውስጥ ያለው ዘረኝነት የሰራተኛ ቅነሳ ቅድ በተመለከተ እኛ ይህ መረጃ ደርሶናል። በእናንተ በኩል በሚዲያዎች ተጣርቶ መረጃው ለህዝብ ይፋ ቢደረግልን የሚል ጥቆማና፣ እንዲሁም ደግሞ አቤቱታ፣ እንዲሁም ደግሞ ማጣሪያ ጥያቄ አቅርበዋል፣ የንግድ ባንክ ሰራተኞች። ከዚህ ጋር በተያያዘ እንግዲህ የሚገኙ መረጃዎች ካሉ መልሼ ወደ እናንተ የማደርስ ይሆናል። ሌላው በክልል ውስጥ በአማራ ክልል ውስጥ የሚገኙ ብሔር ብሔረሰቦች እንግዲህ ቅራኔ ውስጥ ለመፍጠር ጉዳዩን በፕሮጀክት ደረጃ ይዘው የሚንቀሳቀሱ የኦህደድ ባለስልጣናት አሉ። የኦህደድ ብልጽግና ባለስልጣናት በሚል እንደዚሁ መረጃው አለኝ። በፌዴራል ተቋም ውስጥ ነው የምሰራው በሚል አንድ ጥቆማ ያደረሱኝ የመረጃ ምንጭ አሉ። በፌዴራል ተቋም ውስጥ ነው የምሰራው። በአማራ ክልል ውስጥ በውስጥ ጉዳይ ጣልቃ በመግባት ዋግ አዊ፣ አርጎባ፣ ኦሮሞ ብሔረሰብ ዞን፣ ቅማንት እያሉ አክራሪ የኦህደድ ብልጽግና ብሔርተኞች ይህንን ተግባር በፕሮጀክት ደረጃ ይዘውታል በሚያደርጉት አደገኛ እንቅስቃሴ ያለ ይሄ ሊጋለጥ ይገባዋል። ወደፊት በስም ዝርዝር የምመጣባቸው ይሆናሉ ብለዋል። ጥቆማ ያደረሱት ሁለት ምክር ግን አድርስልኝ ከዛ በፊት አንደኛ በክልሉ ውስጥ በአንጻራዊነት የማንነት አስተዳደር እና እና የዞን አደረጃጀት፣ የምክር ቤት ውክልና፣ የቋንቋ መብት የተከበረበት ክልል አማራ ክልል ነው። ከዚህ ጋር ተያይዞ ተልኮ የተቀበሉ በዚህ ተልኮ የሚንቀሳቀሱ አካባቢው ማህበረሰብ ጋር ለበርካታ ዓመታት አብረው የኖሩ የሴራ ማራገፊያ ባይሆኑ ይመከራል። በዚህ በኩልም የቅማንት የአገው የኦሮሞ ብሔረሰብ ዞን የዋግ ተወካዮች እየተባሉ ከራያ ጭምር ከኦህዴድ ጋር ይህንን ፕሮጀክት የሚሰሩ አካላት አሉ። ለእነዚህ ሰዎች በስም ዝርዝር ወደፊት የመጣባቸው ናቸው። እነዚህ ግን አሁን ቅድመ ማስጠንቀቂያ ጥቆማ ያደርሱልን በሚዲያ የሚል ጥቆማ ነው ያደረሱት። ስም ዝርዝሮቹን መረጃዎቹን እንዳደረሱኝ መልሼ ነው ወደ እናንተ የማደርስ ይሆናል። ሌላው በወህደድ በክልሉ በራሱ ክልል የብሔር ብሔረሰቦችን መብት ሙሉ በሙሉ የደፈጠጠ አህዳዊ ክልል ይዞ ሌላውን እያጠፋ ባለበት ሁኔታ በሌላ ክልል የውስጥ ጉዳይ በመግባት የብሔረሰብ ተሟጋች የመብት ተከራካሪ የሚሆንበት ጉዳይ ምንድን ነው? ለመሆኑ በኦሮሚያ ክልል የራሱ አስተዳደር የራሱ ምክር ቤት የራሱ ቀበሌ ያለው አንድ ብሔረሰብ አለ ወይ? እንግዲህ ከ14 እስከ 16 ሚሊዮን ሌሎች ብሔረሰቦች በኦሮሚያ ክልል ውስጥ ይኖራሉ። እንኳን በገጠሩ አስተዳደር ለመስጠት በከተሞቹም ማንነትን እያጠፋ የሚገኘው የኦህደድ ብልጽግና አካሄድ በሌላው ክልል ጣልቃ የሚገባበት ጉዳይ በዋዛ የሚታይ አይደለም ብለዋል። እንግዲህ ከዚህ ጋር በተያያዘ የፖለቲካ ስራውን እንዲረዱት መልክተኞች መልክቱን አድርስልኝ ለሺህ ዓመታት ተደጋግፎ የኖረ ህዝብ በድኩማን ፖለቲከኞች እና ተላላኪዎች ውስጥ አንድነቱ አደጋ ላይ እንዳይወድቅ ይህንን አሳስብልኝ ብለዋል። የእስልምና እምነት ጠበቃ ሆኖም የሚከራከሩ አክራሪ ኦሮሞ ፖለቲከኞች ከወለጋ ከ293 በላይ የሙስሊም ወገኖች በአማራነታቸው ሲፈናቀሉ ሲጨፈጨፉ ቤንዚን ሲያቃጠሉ እሳት ሲያቀብሉ የነበሩ ሰዎች ናቸው። አሁን ደግሞ በአማራ ክልል የሃይማኖት ተከራካሪ መስለው የሚመጡት የሚል መረጃ ደርሰውኛል። አመሰግናለሁ። ሌላው ሾፌሮችን በተመለከተ ነው። በኦሮሚያ ክልል ያለው የትራፊክ ጭቆና፣ ዘረኝነት በሚያሳዝን ሁኔታ በበርካታ ሾፌሮችን ምሬት ውስጥ ጥሏል። ስራቸውን የሚያቆሙ ሾፌሮች አሉ። የሚገርመው ኦሮሚያ ክልል ኦሮሞኛ የማይናገሩ አሽከርካሪዎች እንደ በአድ ነው የሚታዩት አጸያፊ ስድብ ማስፈራሪያ ዛቻ ይፈጸምባቸዋል፣ ያለበቂ ምክንያት ቅጣትና እንግልት ይፈጸምባቸዋል ሲሉ ነው እንግዲህ ሹፌሮችም ቅሬታቸውን ያቀረቡት። አሁን ይሄ በዚህ አልቆመም። አዲስ አበባም በከተማው የትራፊክ ስምሪት ላይ ይሄ ዘረኝነት በሽታ ገብቶ አንዳንድ ትራፊክ ፖሊሶች ከተማ ውስጥ ሾፌሮች በትራፊክ ሕግ ሳይሆን በማንነትና በዘረኝነት ታሽከርካሪዎችን ሲያማርሩ ይስተዋላል ብለዋል። አመሰግናለሁ። እንግዲህ እነዚህን መልእክቶች አድርሳችሁኛል፣ ዘገባ መረጃ የሚሆን ናቸው። አብረው ይኸው መልእክቶቻችሁን አድርሻለሁ። ሌላው መነጋገሪያ ከሆኑ መረጃዎች መካከል ወደ መረጃዎች ሲሄድ ዶናልድ ትራምፕ የሰጡት አስተያየት ነው። ዶናልድ ትራምፕ አባይ ግድብን በተመለከተ አነጋጋሪ አስተያየት ሰጥተዋል። ዶናልድ ትራምፕ በአባይ ግድብ የአሜሪካ የገንዘብ ድጋፍ አድርጋለች፣ በእኛ የገንዘብ ድጋፍ ነው የተገነባው ማለታቸው አነጋጋሪ ሆኗል። በዚህ ጉዳይ ላይ ከኢትዮጵያ መንግሥት የሚጠበቅ ማብራሪያ ይኖራል ተብሎ ይጠበቃል። እንዲሁም ደግሞ ግብፅን በተመለከተ ጉዳዩ አሜሪካ ይህን የተናገረች ዶናልድ ትራምፕ ከምን አንጻር ታይቶ ነው? ከግብፅና ከአሜሪካ የዲፕሎማሲ ግንኙነት አንጻር ጉዳዩ እንዴት ይታያል? ብዙ ጉዳዮችን የሚያነሳ ጉዳይ ስለሆነ እንግዲህ ምላሽ ይጠበቅበታል ተብሎ ይጠበቃል እንግዲህ ግድቡን በተመለከተ የገንዘብ ምንጩ የኢትዮጵያ ህዝብ መሆኑን በተደጋጋሚ ሲገለጽ የቆየውና ና ላለፉት አስራ አምስት ዓመታት በዚህ ጉዳይ ሲወራ የቆየው ጉዳይ ይሄ መሆኑ ነው እንግዲህ የሚታወቀው ትራምፕን ጉዳይ አልፈው የገንዘብ ድጋፍ ስለማድረጋቸው እየገለጹት በምን ምክንያት ነው የሚለው የብዙዎቹ መነጋገሪያ ሆኗል እንግዲህ ይህንን በተመለከተ መሰረት ሚዲያም አጣራሁት ባለው መረጃ ከቻይና የተወሰነ ድጋፍ ከመገኘቱ ውጭ ይሄ ግድቡ የተሰራው በኢትዮጵያን የንብረት ደግሞ ኢትዮጵያን ባዋጡት ገንዘብ መሆኑን አረጋግጫለሁ ብሏል። ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ የችሎት መረጃዎችን የማስቀድመው ሶስት ካህናት መርጌታ ልሳነ ወርቅ፣ መርጌታ ለኩን አበራና ቀሲስ ከበደ ምትኩ የሚባሉ ሶስት ካህናት ትናንትና ፍርድ ቤት ቀርበው ነበር። የአቃቢ ሕግ ሶስት ምስክሮችን አቅርቦባቸዋል። የፋኖ ደጋፊ ናችሁ የሚል እንዲሁም ደግሞ በጥቃት ሊፈጽሙ ነበር በሚል እና መሳሪያ በመግዛት ፋኖን ሊያስታጥቁ ነበር የሚል ምስክርነት ተሰጥቷል። ምስክሮቹ በገንዘብ የተገዙ እና በቤተክርስቲያን የጥቅም ግጭት ውስጥ የገቡ ሰዎች ስለመሆናቸው እንደዚሁ በችሎቱ ላይ የነበሩ ታዳሚዎች ይህንን ገልጸዋል። ከዚህ ጋር በተያያዘ ተለዋጭ ቀጠሮ ለሰኔ 19 2017 ተሰጥቷል። እነ ዮሐንስ ቧያለውን ፍርድ ቤት ቀርበው ነበር። እንግዲህ አቃቢ ህግ ከሰኔ 11 እስከ ሰኔ 13 ቀሪ ምስክሮችን አቀርባለሁ ቀሪ ምስክሮችን አቅርቤ ያስመሰክራለሁ በሚል የመጨረሻ ፍርድ ቤቱ ሰጠውን ቀጠሮ መሰረት አድርጎ ቀሪ ምስክሮችን አላቀረበም። በዚህም ጠበቆቹም ተከሳሾቹም ምሬት አሰምተዋል። ጠበቆቹ አቤቱታ አቅርበዋል። የፍትህ ሂደቱ ሆን ተብሎ እየተስተጓጎለ ነው፣ በአቃቢ ህግ ምክንያት በደንበኞቻቸው ላይ ማዘግየትና ማጓተት እየተፈጸመ እንደሆነ አማረዋል። የትክክለኛ የፍትህ አሰጣጥ ሂደትም እጅጉን ተጎድቷል ሲሉ ነው ጠበቆቹ ለችሎቱ እንደዚሁ ተቃውሟቸውን ያሰሙት። አቃቢ ህግ ተለዋጭ ቀጠሮ መጠየቁን ተከትሎ ተከሳሾችም አቤቱታቸውን አቅርበዋል። አቶ ዮሐንስ በያለው ከዚህ በላይ እንግልት ባይፈጸምብን ጥሩ ነው፣ ከዚህ በላይ ባታሰቃዩን ጥሩ ነው፣ ቀጠሮ ውድቅ ቢያደርግልን ብለው ለችሎቱ ከበርካታ ምሬትና አስተያየቶች ጋር እንደዚሁ ጥያቄ አቅርበዋል። ክርስቲያን ታደለም በህግ አቃቢ ህግ ተጨማሪ አንድ አመት ቢሰጠው እንኳ የሚያቀርበው አንድ ምስክር የለውም። እኛ የፖለቲካ እስረኞች ነን። እንግዲህ ይህንን የሚያደርገው ሆን ብሎ ለምን ጉዳይ እንደሆነ እንገነዘባለን። ስለዚህ ፍርድ ቤቱ የአቃቢ ህጉን ጥያቄ ውድቅ እንዳያደርገው የሚል አቤቱታ አቅርበዋል። ዶክተር ካሳ ተሻገር እገታ ላይ ነው የምንገኘው፣ ለአለፉት አመታት በስቃይ ላይ ነው ያለ ነው። አቃቢ ህግ አቤቱታውን ችሎቱ ውድቅ እንዳያደርገው ሲሉ ምሬታቸውና አቤቱታቸውን አሰምተዋል። አቃቤ ህግ ጥያቄው ተቀባይነት አግኝቶ እና ተዛማጅ ውሳኔዎችን በማስተላለፍ ችሎቱ ለሰኔ 16 በጉዳዩ ላይ ተጨማሪ ምስክሮችን አምስት ምስክሮችን አቃቤ ህግ እንዲያቀርብ ተለዋጭ ቀጠሮ ተሰጥቶታል። እስካሁን ግን አቃቤ ህግ በሶስት ቀጠሮች እስካሁን ድረስ ቀሪ ምስክሮችን ማቅረብ አለመቻሉን ነው መረጃዎች የሚያሳዩት። እነ እንዳልካቸው እውነቴም እንደዚሁ አራት ተከሳሾች በዚህ መዝገብ አቃቢ ህግ በሰነድ ማስረጃ ላይ ማብራሪያ እንዲሰጥ የተሰጠው ቀጠሮ ተከትሎ ፍርድ ቤት ቀርቦ ነበር። አቃቢ ህግ በሰነድ ማስረጃ ላይ የሚያቀርበውን አስተያየት ለመስማት ተለዋጭ ቀጠሮ ለሌላ ጊዜ ተሰጥቷል። እስረኞቹ ከአያያዝ ጋር በተገናኘ በእስር ቤት መብት ጥሰት ተፈጽሞብናል ሲሉም ለችሎቱ እንደዚሁ አቤታቸውን አቅርበዋል ተብሏል። ሌላው ቢኒያም ተረፈ የተባለ ባንክ ሰራተኛም እንደዚሁ የሽብር ክስ ተመስርቶበት የዋስትና ክርክር ብይን ለመስጠት ለሰኔ 2217 ዓ.ም ተመረተ ተለዋጭ ቀጠሮ ተሰጥቶበታል፣ ተብሏል። የችሎት መረጃዎች እነዚህ ናቸው። ሌላው እናት ፓርቲ ዛሬ ባሰራጨው አጭር መግለጫ አበመኔቱ ያለ ቅድመ ሁኔታ እንዲፈቱ ሲል ጠይቋል። የክብር ደናግል ናዳ ማርያም አበኔት የሆኑት ቆሞስ የኔታ ይባቤ ሰኔ 13 2017 የመከላከያ መለዮ ልብስ በለበሱ የጸጥታ ኃይሎች ተወስደው ታስረዋል። ይህንን አረጋግጫለሁ ብሏል። ይሄ የሃይማኖት አባቱ የታሰሩት 300 ተማሪዎችን ከሚያስተምሩበት ከሚያገለግሉበት ገዳም ተይዘው ወደ ባህር ዳር ተወስደው ታስረዋል። መድኃኒት እንኳ የሚወስዱት መድኃኒት እንዳይዙ ተደርገው በጥድፊያ ነው የተወሰዱት ሲል ፓርቲው ገልጿል። ይሄ የሚያሳዝን አያያዝ እንደሆነ የገለጸው ፓርቲው የሃይማኖት አባቶች ላይ ያነጣጠረው ተደጋጋሚ ግብታዊ ቂም ተኮር አፈናና ግድያን አወግዛለሁ ብሏል። የታፈኑት አብምኔት ያለ ቅድመ ሁኔታ እንዲፈቱ ጠይቋል ሰኔ 14 2017 ባወጣው መግለጫ። ወደ ሌሎች መረጃዎች ሄዳለው። ጀዋር መሐመድ አብይ አህመድ የሚችል ከሆነ ፊት ለፊት ይግጠመን እያለ ነው የሚገኘው ጆዋር መሐመድ በፌስቡክ ገጹእና በቴሌግራም ገጹ ባሰራጨው መረጃ ሰሞኑና አብይ አህመድ ከፓርቲዎች ጋር በነበረው ስብሰባ የኦሮሞ ፌደራሊስት ኮንግረስ እና ኦፌኮ በስብሰባው አልተገኙም። ኦነግን ጨምሮ እነዚህ ያልተገኙት ሀሳብ የሌላቸውና ፊትለፊት ሀሳባቸውን መናገር የማይችሉ ስለሆኑ ነው ብሎ አብይ አህመድ መናገሩን ተከትሎ ጆዋር መሐመድ ምላሽ ሰጥቷል። ጆዋር መሐመድ በአብይ አህመድ ራሱ ባዘጋጀው ስብሰባ ላይ ሳይሆን ግልጽ በሆነ በቀጥታ በሚተላለፍ የውይይቱ አጀንዳ በጋራ በተቀረጸ ስብሰባ ላይ ከኛ ጋር ይግጠምና ይለይልን ሲል ነው ጥሪ ያቀረበው። እንደዛ ካልሆነ ራሱ ባዘጋጀው ተሳታፊዎችን በሚመለምልበት ጥያቄ፣ ጥያቄዎቹ ቀድሞ በተዘጋጁበት የሚፈልገው ሀሳብ ተቆርጦ በሚዲያ በሚተላለፍበት ፕሮግራም ላይ መገኘት የአብይ አህመድን ፕሮግራም ከማድመቅ የተለየ ሆኖ አይገኝም። አብይ አህመድ ልብ ካለው ነው የሚለው ቃል በቃል ውይይት አጀንዳ በጋራ ቀርጸን በቀጥታ ለህዝብ የሚተላለፍ መድረክ ላይ በጋራ እንገናኝና እንተያይ እያለ ነው የሚገኘው። ሌላው መረጃ ከዚህ ጋር በተያያዘ እንደዚሁ ፊልድ ማርሻል ብርሃኑ ጁላ እንግዲህ በአፍሪካ ቀንድን በተመለከተ ከአሜሪካ የባህር ኃይል አዛዥ ጋር የአፍሪካ የባህር ኃይል አዛዥ ጋር በተነጋገሩበት ጊዜ አንዳንድ ጉዳዮችን አስተዋል። ምናልባት በዚህ ንግግር ውስጥ እንግዲህ የአሜሪካና የኢትዮጵያ አጋርነት፣ የቀይ ባህር ፖለቲካ፣ የኢትዮጵያና የኤርትራ ጉዳይ አብሮ በደንብ ሊያሳይ የሚችል መረጃና ንግግር ነው። ፊልድ ማርሻል ብርሃኑ ጁላ ከጀኔራል ሚካኤል ላግሌ ጋር አፍሪኮም የአፍሪካ የባህር ኃይል አዛዥ ናቸው የአሜሪካው ጀኔራል። በጋራ በተወያዩባቸው ጉዳዮች ላይ ፊልድ ማርሻል ብርሃኑ ጁላ አንዳንድ ጉዳዮችን አንስተው ለሚዲያዎች ግልጽ አድርገዋል። በአፍሪካ ቀንድ የጋራ የጸጥታ ጉዳዮች ላይ መነጋገራቸውን ሲገልጹ ፊልድ ማርሻል ብርሃኑ ጁላ በተለይ በተለይ ችግር የት እንዳለ እና መልካም አጋጣሚ የት እንዳለ ተነጋግረናል ብለዋል። ይህ ምን ማለት እንደሆነ እንግዲህ በደንብ ግልጽ ነው። የታካባቢ ችግር አለ የታካባቢ መልካም አጋጣሚ አለ የሚለው ንግግራቸው በፖለቲካው እይታ ሲታይ እንግዲህ ኢትዮጵያ ለአሜሪካ መልካም አጋጣሚ ነች፣ በሌላ በኩል እንግዲህ ኤርትራ ደግሞ የችግር ነች እንደማለት ተደርጎ ሊወሰድ ይችላል። አሜሪካ ለሰላማዊ ቀይ ባሕር ቃል በቃል ለሰላማዊ ህንድ ውቅያኖስ ለሰላማዊ የአፍሪካ ቀንድ ለሰላማዊ መካከለኛው ምስራቅ የጋራ ፍላጎትና ብሔራዊ ፍላጎት ስላላት አብራን ትሰራለች ነው ያሉት። በዚህ አብረን እንሰራለን ብለን ተስማምተናል። በጋራ እንሰራለን፣ በባህሩም በቀጠናውም አብረን እንሰራለን ነው ያሉት። እንግዲህ አሁን እንደሚታወቀው ኢትዮጵያ ከባህር በር ውጭ ነው ያለችው። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ወደ ባህር መሄዷ አይቀርም በባህሩ ጉዳይም በቀጠናው ጉዳይም በአፍሪካ ቀንድና መካከለኛው ምስራቅ ጉዳይ አብረን እንሰራለን ብለዋል። እንግዲህ ምናልባት ይሄ የአሜሪካ ቡራኬ ያለበት ወይም ደግሞ አሜሪካ ፍቃድ የሰጠችበት ትብብር ያሳየችበት ጉዳይ ተደርጎ ሊወሰድ ይችላል። በጋራ ወስነናል ለመስራት በጋራ እየሄድ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ይህንን ጉዳይ ይፋ አድርገዋል። ወደ ወለጋ የሚወስድን መረጃ ላስከትል። ምስራቅ ወለጋ በተለያዩ አካባቢዎች በንጹሐን ላይ የሚፈጸሙ ግድያዎች ቀጥለዋል። ቤተክርስቲያንም ተቃጥለዋል ነው የተባለው ምስራቅ ወለጋ በቡ ሶሬ ጉቶ ጊዳ ሁለት ወረዳዎች በርካታ ንጹሃኖች ተገድለዋል ቤተክርስቲያን ተቃጥሯል ነው የተባለው። ከሰኔ 9 እስከ ሰኔ 12 ላለፉት 3 ቀናት በነበረው አጠቃላይ ጭፍጨፋ በርካታ ንጹሃን ተገድለዋል ነው የተባሉት። በትንሹ 29 የሚሆኑ ንጹሃን ተገድለዋል። ከተገደሉት ውስጥ 21 የሚሆኑት የአማራ ተወላጆች ሲሆኑ 8 የሚሆኑት ደግሞ የአካባቢው ኦሮሞ ተወላጆች ናቸው። ይህንን ግድያና ጭፍጨፋ የፈጸሙት የኦነግ ሸኔ ታጣቂዎች ሲሆኑ በአካባቢው የፖለቲካ እና ወታደራዊ መዋቅር ድጋፍ ይደረግላቸዋል ነው የሚሉት፣ የመረጃ ምንጮቹ ጃርቶ ቶሌራ ተብሎ የሚጠራው አካባቢ የሚገኝ የቅዱስ ጊዮርጊስ ቤተክርስቲያን እንደዚሁ በታጣቂዎቹ ተቃጥሏል። ታጣቂዎቹ በብልጽግና ድጋፍ የሚደረግላቸው ናቸው። ጎራ ሀሙስ ተብሎ የሚጠራ ቦታ አሁንም ሰፍረው ይገኛሉ። በቅርብ ርቀት መከላከያ ሰራዊት ቢኖርም ግን እርምጃ አልወሰደባቸውም ነው ያሉት። በርካታ ንብረት ዘርፈዋል። የቁም እንስሳቶችንም እንደዚሁ ወደ ጎራ ሀሙሴ ተብሎ ወደሚጠራው አካባቢ ነድተው ወስደዋል። ጃርቶ ቶሌራ ፈይሳ ለኩ ሉኮ አርጆ ሊጎ ወጤ ተብለው በሚጠሩት ቀበሌዎች ከ2000 በላይ ሰዎች ተፈናቅለዋል ነው የተባሉት። የእርሻ ጊዜያቸውን ተው ወደ መዳሉ ተብሎ ወደሚጠራ አካባቢ ተፈናቅለው ሂደዋል ተብሏል። እንግዲህ የእርሻ ስራ ቁሟል። አካባቢ ያለው ሁኔታ እጅግ አሳሳቢ ነው ሲሉ ነው ይህንን ቅሬታ እያቀረቡት የአካባቢው ተጎጆዎች እየገለጹት። ወደ ሌሎች መረጃዎች ስንሄድ የግንባር መረጃዎችን ነው የማስከትለው። የግንባር መረጃዎችን ሳስከትል ወደ መራቤቴ የሚወስደን መረጃ አስከትላለሁ። መራቤቴ ጀማ ወንዝ አካባቢ የደፈጣ ጥቃት ተፈጽሟል። ከአንሳሮ እና ከለሚ ባለስልጣናትን አጅበው ሲንቀሳቀሱ በነበሩ ወታደራዊ ተሽካሪዎች ላይ ነው የደፈጣ ጥቃት የተፈጸመው። በደፈጣ ጥቃቱ የደረሰው ወታደራዊ ኪሳራ አልታወቀም ተብሏል። የመንግስት ወታደሮች ግን ባለስልጣናትን ይዘው ከጥቃቱ በኋላ ወደኋላ መመለሳቸውን የመረጃ ምንጮች ገልጸዋል። ጥቃቱ የተፈጸመው ረፋድ ላይ እንደሆነ የመረጃ ምንጮቹ አብረው ገልጸዋል። በደብረ ብርሃን ቀጠና ወደ ይፋት እንደዚሁ የአዲስ ወታደራዊ እንቅስቃሴ መኖሩንም እንደዚሁ ሸዋ አካባቢ ያሉ የመረጃ ምንጮች ገልጸዋል። ከደብረ ብርሃን ወደ ይፋት ቀጠና ተጨማሪ የእግረኛ የኮማንዶ የመካናይዝድ ኃይል እየተንቀሳቀሰ ይገኛል ተብሏል ትላንትና ምሽት ጀምሮ እስከ ዛሬ ማለዳ ድረስ በአውቶቡስ በሴኖ ትራክ እና በሌሎች ወታደራዊ ኮንቮዮች ነው ኃይል እየተንቀሳቀሰ ያለው ትላንትና ሸዋሮቢ ዙሪያ ከባድ ውጊያ መደረጉን ተከትሎ ተጨማሪ ኃይል ወደ አካባቢ እየተሰማራ ነው የሚሉት የመረጃ ምንጮች ትላንትና በሸዋሮቢት አካባቢ በነበረው ውጊያ የሻለቃ አዛዥን ጨምሮ በርካታ ወታደራዊ አመራሮች የሻምበል መሪዎች እና የመቶ አለቃ መሪዎች እግረኛ አድማ ብተና አባላት ጉዳት ደርሶባቸዋል። አምስት ምሽጎች እና ካምፖች ላይ ጥቃት ተፈጽሟል። በትንሹ አስራ ሰባት የቡድና የነፍስ ወከብ መሳሪያዎች በፋኖ እጅ ገብቷል። አምስት የመከላከያ አባላት አሁን በፋኖ እጅ ይገኛሉ ወይም ደግሞ ተማርከዋል። አንድ ሻምበል ኃይል ሙሉ በሙሉ ከጥቅሙ ውጭ መደረጉን ነው የመረጃ ምንጮች የሚገልጹት። በፋኖ በኩል እንደዚሁ ጉዳት ደርሷል። አንድ የፋኖ የሻለቃ አዛዥ በዚህ ውጊያ እንደዚህ እንግዲህ ጉዳት ደርሶበት ሕይወቱ አልፏል። በትላንቱ ጥቃት የተደናገጠው መከላከያ አዛዥ ተጨማሪ ኃይል ከደብረ ብርሃን የሪፐብሊካና የኮማንዶ ኃይል ድጋፍ ጠይቆ ነው ይህ ኃይል ወደዛ እየሄደ ያለው ተብሏል። ወደ እንደዚሁ ወደ አርማጭሆ ስንሄድ ማዕከላዊ ጎንደር ላይ አርማጭሆ ሐሙስ ተብሎ የሚጠራ ቦታ ውጊያ ተደርጓል። በተደረገው ውጊያ ወታደራዊና ሰብዊ ሰብአዊ ኪሳራ ደርሷል ነው የተባለው በትንሹ ሀያ ሁለት በላይ የሚሊሻና የመከላከያ አድማ በተና አባላት ሙትና ቁስለኛ ሲሆኑ ሰባት የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል ተብሏል። ላይ አርማጭሆ ሐሙሲት ተብሎ የሚጠራ ቦታ በተመሳሳይ ማዕከላዊ አርማጭሆ ፍል ውሃ ተብሎ የሚጠራ ቦታም እንደዚሁ ውጊያ ተደርጓል። በዚህ አካባቢ በተደረገው ውጊያ እንደዚሁ ወታደራዊ ኪሳራ ደርሷል። የደረሰው ጉዳት በዝርዝር አልታወቀም። በአካባቢው ለሰዓታት የዘለቀ ውጊያ ከተደረገ በኋላ የፋኖ አባላት አካባቢውን ለቀው ወጥተዋል ነው እየተባለው። በዚህ ቀጠና የመከላከያ በተሽከርካሪ እንቅስቃሴ እንዳያደርግ ትዛዝ ተላልፏል ተብሏል። መከላከያ በተሽከርካሪ እንቅስቃሴ ሲያደርግ ለደፈጣ ጥቃት እየተጋለጠ ስለሆነ ሰራዊቱ በእግር እንቅስቃሴ እንዲያደርግ ታዟል፣ ሲሉ እዚሁ አርማጭሆ አካባቢ ያሉ የመረጃ ምንጮች ገልጸዋል። እንግዲህ በዚህ አካባቢ በመሃል አርማጭሆ፣ በምዕራብ አርማጭሆ፣ በላይ አርማጭሆ እና እንደዚሁም ደግሞ በሶሮቃ ቀጠና ነው በእግረኛ ሰራዊት እንዲንቀሳቀስ ትዛዝ እየተሰጠው ተብሏል። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል አሁንም የግንባር መረጃዎችን ነው ወደ እናንተ የማደርሰው። ወደ ሸዋ የሚወስደን ተጨማሪ መረጃ አለ። በሸዋ አጣየ ቀጠና እንደዚሁ ከርካሜ ተብሎ የሚጠራ አካባቢ እና ሆራ ተብሎ የሚጠሩ አካባቢዎች የደፈጣ ጥቃቶች ተፈጽሟል። በተፈጸመው የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። እንደዚሁ የነፍስ ወከፍ መሳሪያዎችን በፋኖች እጅ ገብተዋል። ይህ በወታደራዊ በተለይ ሰብአዊ ጉዳቱን በተመለከተ የደረሰው ጉዳት በአሃዛዊ መረጃዎች አልታወቀም ነው እየተባለው። ሌላው ትናንትና ብርቱ ውጊያ ሲደረግባቸው ከዋሉ አካባቢዎች አንዱ ላስታ ቀጠና ነው። በላስታ ቀጠና በተለይ ወደ ራያ ቆቦ አንጎት እና ቆቦ ዙሪያ ከባድ ውጊያዎች፣ የደፈጣ ጥቃቶች ተፈጽመዋል። አንጎት ወረዳ አሁን ተገኝ ተብሎ የሚጠራው አካባቢ በባሳ ተብሎ የሚጠራ አካባቢ ድንገተኛ የደፈጣ ጥቃት ተፈጽሟል። በዚህ የደፈጣ ጥቃት እጀባ ላይ የነበሩ ወታደሮችና ታጃቢ የወረዳ ባለስልጣን ጉዳት ደርሶባቸዋል። አንድ ሴት የወረዳው ባለስልጣን እና አራት የመንግስት ወታደሮች ሲገደሉ፣ ሌሎች ደግሞ ቁጥራቸው አምስት የሚሆኑ ቆስለዋል። የነፍስ ወከፍ መሳሪያዎችን በፋኖ እጅ ገብተዋል የተባለው። ይህንን ተከትሎ ወደ አካባቢው በኋላ ስምሪት ተደርጎ የዙ ሃያ ሦስት ድብደባ ሲደረግ ነበር ሲሉ የመረጃ ምንጮች ገልጸዋል። ሌላው በዚሁ በራያ ቆቦ ቀጠና ትላንትና ከባድ ውጊያዎች ሲደረጉ ውለዋል። ትላንትና በነበረው መረጃችን እንደዚሁ የተወሰነ ድርሻችሁ ነበር። አራዶም እስከ ሆርማት ድረስ በሶስት ግንባሮች፣ እንዲሁም ደግሞ ከፈንቴ ኪዳነ ምረት እስከ ቀመሌ ተክለ ሃይማኖት፣ ከእጠበለት እስከ ተኩለች ድረስ በሶስት ግንባሮች ነው ውጊያ ሲደረግ የዋለው። ውጊያው በርካታ ቦታዎችን የሸፈነና ለረጅም ሰዓታት የቆየ ውጊያ ነበር። እስከ ምሽቱ ሁለት ሰዓት ድረስ ቀጥሎ ነበር የሚሉት የመረጃ ምንጮች ከፍተኛ ወታደራዊ ኪሳራ ደርሷል። በሶስቱም ግንባሮች በእግረኛ በሞተራይዝድና በሞተራይዝድ ምድብተኛ በሆኑ የመንግስት ወታደሮች ላይ ከፍተኛ ጉዳት ደርሷል። ተከታታይ ተሽከርካሪዎች ቁስለኞችን እና አስከሬኖችን እስከ ምሽቱ ሁለት ሰዓት ድረስ ሲያጓጉዙ ነበር ሲሉ የአካባቢው የዓይን ማኞች ገልጸዋል። ውጊያው በከባድ መሳሪያ በቡድን መሳሪያዎች እየታገዘ ነበር ሲሉ ነው የሚገልጹት። በዚህ በኩል የፋኖ የመረጃ ምንጮች በትናንትናው በሶስቱም ግንባሮች የጉዳት የደረሰባቸው የመንግስት ወታደሮች ከአንድ መቶ በላይ ይሆናሉ ሲሉ ነው የገለጹት። ከአራዶም እስከ ሆርማት ባለው እስከ ዘጠና የሚደርሱ የመንግስት ወታደሮች ከፈንቴ እስከ ኪዳነ ምረትም እንደዚሁ ቁጥራቸው በርከት ያሉ ወታደሮች ከጠበለት እስከ ተኩለሽ ባለው ደግሞ የድሽቃ ምድብተኞችን ጨምሮ በአጠቃላይ ከአንድ መቶ በላይ መንግስት ወታደሮች ጉዳት ደርሶባቸዋል ሲሉ የፋኖ የመረጃ ምንጮች ይህንን አዛዊ መረጃ ይፋ አድርገዋል። በዚህ አካባቢ ያለው ውጊያ እስከምሽቱ ሁለት ሰዓት ቀጥሎ ነበር። ዛሬም በአካባቢው ከፍተኛ ውጥረት አለ የሚሉት የመረጃ ምንጮች ትላንትና ወዲያ ሌሊት የቆቦ ቀበሌ ስራ አስኪያጅ መገደሉን ተከትሎ በከተማው ባለስልጣናት ላይም እንደዚሁ ከፍተኛ ድንጋጤ ተፈጥሯል ተብሏል። ወደ ሌሎች መረጃዎች እቀጥላለሁ። ወደ ይልማና ደንሳ ሲሄድ ይልማና ደንሳ አዴት ቅንባባ መስመር እንቅስቃሴ ላይ በነበረ ወታደሮች ጋር ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። ልዩ ቦታው ሀሽማል በተባለ ቦታ በተፈጸመው ድንገተኛ ጥቃት ጉዳት ደርሰዋል ነው የተባለው። በትንሹ 11 የሚደርሱ የመንግስት ወታደሮች ሞትና ቆስለኛ ሆነዋል። በፋኑ ላይ የደረሰው ጉዳት አልታወቀም ነው የተባለው። እንግዲህ በተለያዩ አካባቢዎች የሚፈጸሙ የደፈጣ ጥቃቶች ተጠናክረው መቀጠላቸውን ነው የሚያሳዩት። የመንግስት ወታደሮች ደግሞ ክረምቱ ከመግባቱ በፊት ልዩ ልዩ የወረዳ እንዲሁም ደግሞ የንዑስ ወረዳ እና አነስተኛ ከተሞችን በመቆጣጠር ካምፕ በዛው አካባቢ መስራት አለባችሁ። ክረምቱ መግባቱን ተከትሎ የፋኖ እንቅስቃሴ ሊጨምር ይችላል። መንገዶች እና ወንዞች እንደዚሁ ለወታደራዊ እንቅስቃሴ፣ ለተሽካሪዎች፣ ለመካናይዝድ ኃይል እንቅስቃሴ አስቸጋሪ ይሆናሉ። ይህ ለፋኖ መልካም አጋጣሚ ይፈጥራል፣ የሚል አዲስ ትዕዛዝ መተላለፉ ተከትሎ ሰሞኑን አዳዲስ ስምሪቶች ይኖራሉ፣ በሚቀጥሉ ሁለት ሳምንታት ነው ያሉት የመረጃ ምንጮቹ። እብናት እንዲሁም ደግሞ ጉና በጌምድርና አካባቢዎቹ ይህንን ቦታዎችን ተቆጣጠሩ የተባሉ የመንግስት ወታደሮች ስምሪት ተሰጥቷቸው ከወረዳ ማዕከላት ወደ ገጠራማ አካባቢዎች የተንቀሳቀሱ እንደሆነ ነው የመረጃ ምንጮቹ የገለጹት። ሌላው መረጃችን የሰሞኑን መነጋገር የሆነውና ሰባተኛ ቀኑን የያዘው የእስራኤልና የኢራን ጦርነት በተመለከተ ነው። እስራኤል የኢራንን ከፍተኛ ወታደራዊ አዛዥ ገድያለሁ ብላለች። ትላንትና ቆም ተብላ የምጠራው ከተማ በአፓርትመንት ውስጥ የነበሩ ወታደራዊ አዛዥ በሚሳይል ጥቃት ገድያለሁ ብላለች። ሀማስን የሚያስታጥቁ እንደሆኑና ከሳምንት በፊት የእስራኤል ሚዲያዎች ስማቸውን እየጠቀሱ ሲያነሷቸው የነበሩ ወታደራዊ አዛዥ ተገድለዋል በሚሳይል ጥቃት። ኢራን እንደዚሁ የመሬት መንቀጥቀጥ ገጥሟታል። አለም አቀፍ ሚዲያዎች ሲዘግቡት ነበር። ጉዳዩን በተለይ ምናልባት በእስራኤል የአየር ጥቃት የኢራን የኒክሌር ጣቢያዎች ጉዳት ደርሶባቸው የኒክሌር አረሮች ወጥተው የመሬት መንቀጥቀጥ አስከትለው ይሆናል የሚሉ መረጃዎች እየወጡ ቢሆንም አመሻሹን ዛሬ ግን የተፈጥሮ የመሬት መንቀጥቀጥ መሆኑን ነው መረጃዎች እያሳዩ የሚገኘው አምስት ነጥብ ሁለት በሬክተር ስኬል የተመዘገበ የመሬት መንቀጥቀጥ ንዝረት ተመዝግቧል ተብሏል። ኢራን በሀይፋ እስራኤል በተከታታይ የሚሳይል ጥቃት አድርሳለች ተብሏል። በዚህም እንግዲህ በትንሹ አስራ ሰባት ሰዎች መቁሰላቸውን የእስራኤል አየር ኃይል አስታውቋል። ኢራን አሁን በእጇ በትንሹ አስራ ስምንት ሺህ ሚሳይሎች ይገኛሉ ሲል የእስራኤል የወታደራዊ መረጃዎች ይህንን ጠቁመዋል። በእስራኤል የተገደሉ ቁልፍ የኢራን ባለስልጣናት ቁጥራቸው 27 ደርሷል የተባሉት በዚህ ውስጥ እንግዲህ ወታደራዊ አዛዦች፣ የፖለቲካ መሪዎችና እና የኒውክሊየር ሳይንቲስቶች ጨምሮ 27 የኢራን ቁልፍ ሰዎች በሰሞኑ ባሉ ጥቃቶች ተገድለዋል። በንጹሐን ላይም እንደዚሁ እስከ 300 የሚደርሱ ኢራናውያን ሲገደሉ፣ ከ34 በላይ ደግሞ እስራኤላውያን እንደዚሁ በዚህ ውጊያ ህይወታቸው አልፏል ነው የሚሉት በርካታ ዓለም አቀፍ ሚዲያዎች። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። ስለተከታተላቸሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃግብር እስከምንገናኝ መልካም